የሪልስቴት ገበያን በፍጥነት የተቀላቀለው ዴምሲ ሪል ስቴት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 ቀጠሮ ለማስያዝ በ0994 050209 ይደውሉልን። ዴም ሲሪል ስቴት። ሰላም ሰላም፣ ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን የሳድስ ቤተሰቦቼ በድጋሚ ተገናኝተናል። እንግዲህ ትላንት የነበረውን ዓለም አቀፍ ቆይታ ሁላችንም ሰምተናል፣ አይተናል። በጣም ከባድ የነበሩ ቀናት ቀን ነበረ። ትላንትና በዓለም ጦርነት ላይ ኢራን ከጎረቤት ሀገሮቿ ላይ በተለይ የአሜሪካ ካምፖች ባሉባቸው ቦታዎች ላይ ጥቃት ፈጽማለች። በዶሃ ላይ ተፈጽሟል ጥቃት በሶሪያ ባለ ካምፕ በኢራቅ ባሉ የአሜሪካ ካምፖች ላይ ጥቃት ተፈጽመዋል። እነዚህን መሰረት ተደርጎ የፕሬዚዳንት ትራምፕ መንግስት ድንጋጤ ነው የተሰማው። በዚህም የተነሳ ኢራን የምታደርግ አልመሰለውም። በነገራችን ላይ ፕሬዚዳንት ትራምፕ ያለበት መሰረታዊ ችግር ራሱን ብቻ ስለሚያዳምጥ ሌሎች ሰዎች ይሄን የሚያደርጉ አይመስለውም፣ የሚደፍሩት አይመስለውም፣ እና መደፈር አይወድም። በጣም በሚገርመው ድንጋጤ ነው የተሰማው። ኢራን አጽፋውን ትሰጣለች ብሎ አልጠበቀም። ምክንያቱም ከዚህ ቀደም ብሎ ኢራን ይህንን የምታደርግ ከሆነ አይቀጡ ቅጣት ትቀጫያለች ብለው የነበሩት አሜሪካዎቹ በድንጋጤ ጸጥ ነው ያሉት። ስለዚህ ከዛ በኋላ የሆነው ነገር በጠቅላላ በጣም የሚገርም ነው። በፍጥነት ነገሮች ነው የተቀያየሩት። ስለዚህ ወዲያው ፕሬዚዳንት ትራምፕ ሲስፋየር ወይም የተኩስ አቁም ስምምነት በኢራንና በእስራኤል መካከል ተደርጓል በማለት በድፍረት ነው ያወጀው። እንግዲህ ያው በስልክ አውርቷቸው ሊሆን ይችላል። ሁለቱም አካላት ግን የተኩስ አቁም ስምምነት ተፈጽሟል በሚል በድፍረት ተናግረዋል። በዛም የተነሳ የእስራኤልም የኢራንም ፖለቲከኞች እንደዚሁ ተኩስ አቁሙን አድርገናል አድርገናል የሚል በጣም ስሜታዊነት ላይ መሰረት ያደረገ ነገር ተሰምቷል። ከዛም በኋላ እንግዲህ ብዙም አልቆዩም። ከሰዓታት በኋላ ኢራን ድንበሬን ጥሰዋለች ወይም ደግሞ ኦልሞስት ተኩስ ፈጽማብኛለች በማለት እስራኤል ዛሬ ኢራንን እየደበደበች ትገኛለች። እንግዲህ ተኩስ አቁሙ ፈርሷል ማለት ነው። በጣም የሚገርመው ይህን ተኩስ አቁም ለማፍረስ ተጠያቂዋ ኢራን ናት በማለት በትክክል ተናግረዋል። ዜናዎችም እንደሚያሳዩት መጀመሪያ ኢራን ናት ቀድማ የተኮሰችው በማለት ኢስራኤል ይሄንን ጉዳይ ተመልክቶ ኢራንን ወንጀል አለች። ኢራን ደግሞ እኛ አይደለንም የተኩስ አቁም ስምምነቱን ያፈረስነው ማለት ኢራን ዲናይ አድርጋለች ተብሏል። The reports came as Israel's defense minister Israel Katiz uh, accused Iran of violating the truce and ordered intense strike on Tehran. ስለዚህ አልተማመኑ ማለት ነው። በሁለቱም መካከል የተኩስ አቁም ስምምነቱ አሳማኝ አይደለም። ምክንያቱም ፕሬዚዳንት ትራምፕ የተኩስ አቁም ስምምነቱን ለመፈጸም ከጀርባ የሚያሴሩት ቁማር እንዳለ በደንብ ገብቷቸዋል። ኢራኖቹም ለፕሬዚዳንት ትራምፕ ምንም አይነት እምነት የላቸውም አሁን ባለበት ሁኔታ። ስለዚህ ሰውየው ይህን ነገር ሲያደርግ ከጀርባ ያቀደው ነገር አለ በሚል በግልጽ እየተነገረ ይገኛል። እሱን በተመለከተ ነግራቸዋለሁ። ከዛ ቀደም ብሎ እንግዲህ የእስራኤል ሚዲያዎች የሚሊተሪ ኢንተርሴፕሽን ሁለት ቦለስቲክ ሚሳይሎችን ከኢራን የተለቀቁትን ኢንተርሴፕት አድርገናል በማለት ዜና ተናገሩ። ከዛ በኋላ እንግዲህ በኢራን ላይ ድብደባ እየተፈጸመ ይገኛል ማለት ነው። ከዚህ ጋር ተያይዞ ኢራን ቶፕ ሴኩሪቲ ቦዲ አናውንስስ ሲስ ፋይር ዊዝ ኢስራኤል፣ በኢስራኤል ጋር የተኩስ አቁም ስምምነቱ ተፈጽሞ እንደነበረ ታውቋል። አሁንም ቢሆን የተኩስ አቁም ስምምነት እኛ እንፈልጋለን ይላሉ ኢራኖች። ነገር ግን እምነት በመካከላቸው ያለ አይመስልም ያለ አይመስልም። እሱ ነው ዋነኛው ነጥብ፣ እሱ ጋር ነው ያለው። ምክንያቱም ከጀርባ የሚደረጉ ቁማሮች ስላሉ ነው። ስለዚህ አሁን ባለበት ሁኔታ እስራኤል በኢንቴንስ የሆነ በጣም ጠንካራ ድብደባ በቴሄራን ላይ እየፈጸመች እንዳለ እየሰማን እንገኛለን። እስራኤል ዲፌንስ ሚኒስተር እስራኤል ካዝ ይባላሉ። ኢንቴንስ ስትራይክ ነው ያሉት በጣም ጠንካራ ምት በቴህራን ላይ እያደረግን እንገኛለን ብለዋል ማለት ነው። አሜሪካ ትራምፕ ያስቀመጠውን የሰላም ስምምነት ተጥሷል። ኢራን ዲናይ ደ ክሌም ታት ኢትስ ቶፕ ሴኩሪቲ ባዲ ዋርንስ ኢስራኤል ኢራኒያን ሴኩሪቲ ፎርስስ ስታንድ ሬዲ ቱ የእስራኤልስ ቫዮሌሽን ማንኛውም እስራኤል የምታደርገውን ቫዮሌሽን ወይም ደግሞ ጥሰት ለመከላከል ጠንካራ አቅማችን ይዘን ተዘጋጅተናል ብለዋል ኢራኖቹ። ኧርሊየር ኢን ደ ሞርኒንግ ኢራን ላውንችድ ሴቨራል ቮሊ ኦፍ ሚሳይልስ አት ኢስራኤል ኪሊንግ አትሊስት ፎር ፒፕል ኢን ደ ሳውዘርን ሲቲ ኦፍ ብርሻባ እየተባለ እየተነገረ ነው ያለው። በደቡቡ የእስራኤል ብርሻባ ግዛት ላይ ኢራን ኒኩሌር ጦር መሳሪያዎችን ማን ነው ሚሳኤሎችን ለቃለች። አራት ሰዎች እንደተገደሉ ተሰምቷል። ዛሬ ጧት ማለት ነው። ስለዚህ ተመልሶ ጦርነቱ ቀጥሏል። ኢራን ኦልሶ ፋየርድ ኤ ሳልቮ ኦፍ ሚሳኤልስ አት ሚሊተሪ ቤዝን ኳታር፣ በኳታር ባለው ሚሊተሪ ቤዞች ላይ እንደገና ድብደባ ፈጽማለች። እንደሚታወቀው ትላንትና ኢቭኒንግ ላይ ማለት ነው በአሜሪካ የተለያዩ የወታደሮች በተጠራቀሙበት ሌሎችም በሶሪያ በኢራቅም ጭምር ጥቃቶች እንደተፈጸሙት ሰምተዋል። ስለዚህ ጦርነቱ አሁንም ካለበት ቦታ ሪስቶርድ ሆኖ ቀጥሏል ማለት ነው። ነገሮች ግን ያሳስባሉ። ሁልጊዜ በጣም በጣም በከፍተኛ ደረጃ በጥንቃቄ መስራት እንደሚያስፈልግ መረጃዎች ያሳያሉ። የኢራን አቶሚክ ኢነርጂ ኦርጋናይዜሽን ደግሞ ሞሐመድ ኢስማኤሊ እስላሚ የሚባሉት ሰው እንደተናገሩት ከሆነ ኒክሌር ፕሮግራሙን ኢራን መልሳ ሪስቶር እያደረገች እየሰራች ነው ያለችው የሚለው መረጃም ዛሬ ለቀዋል። ሀ ቴክን ነሰሪ ሜዠርስ ን አር ክረንትሊ አሰሲንግ ኤሪያ ዳት ዌር ዳሜጅድ ዳሜጅ የደረጉ ቦታዎችን አይተናል፣ ጥገና ተደርጎ እንደገና ስራ ይቀጥላል። ፕሪፓሬሽን ፎር ሪኮቨሪ ሃድ ኦልሬዲ ቢን አንቲስፔትድ አር ፕላን ስ ቱ ፕሪቨንት ኒ ኢንተራፕሽን ኢን ፕሮዳክሽን ኦር ሰርቪስስ በማለት ገልጸውታል። ስለዚህ ስራችን አሁንም ቢሆን ማለት ነው ያሉትን እነዚህ ውድመቶችን አስተካክለን ጠጋግነን መልሰን ወደ ስራ መግባት ነው የሚለውንም መረጃ ለቀዋል። ስለዚህ አሁን እየሰማን ባለነው ዜናዎች መሰረት ደ ሱፕሪም ናሽናል ሴኩሪቲ ካውንስል የሚባለው የኢራን ማለት ነው ከስታትመንት ናሽናል ዲሲሽን ቱ ኢምፖዝ ደ ሴሴሽን ኦፍ ዋር ኦን ዛዮኒስት ኢነሚ ኤን ኢትስ ቫይል ሰፖርተርስ በሚል የተወሰነ ሲዝ ፋይር ለማድረግ በጽዮናውያን መንግስትና በሰፖርተሮች ወይም በደጋፊዎቹ በአሜሪካዎቹ ላይ የተኩስ አቆም ስምነቱ ለማድረግ ተስማምተናል የሚል ሀሳብ አውጥቶ እንደነበረ፣ እንደገናም የእስራኤል መንግስት የተኩስ አቁም ስምምነቱን ተስማምተናል ማለቱ ተሰምቷል። ነገር ግን አሁን ባለበት ሁኔታ ላይ እንደዛ አይደለም ነገሮች እየሆኑ ያሉት። ይህንን እየተነገረ ያለው ነገር ከጀርባ ሌላ ነው እየተነገረ ያለው። እስራኤልም አሜሪካም በኢራን ላይ ይዘውት የቆዩት ግብ አላቸው እና ግቡ ሙሉ ለሙሉ አልመታም ነው። አልመታም በተለይ እስራኤል የመንግስት ቅየራውን ትፈልጋለች። ጦርነቱ የሚረዝምበት ዋነኛው ምክንያት ይሄ ነው። ስለዚህ ይሄ ነገር ደግሞ እስቲል አልተሳካም። ምናልባት የአሜሪካ ከፍተኛ የፕሬዚዳንት ትራምፕ አማካሪዎች ትላንት ኢራን ባደረገችው ድብደባ ድንጋጤ ስለተሰማቸው ያንን ድንጋጤ ለማካካስ ያደረጉበት ብቸኛው ነገር ወዲያው ሰላም ስምምነትን የሚል እንደሆነ ተሰምቷል። ነገር ግን ዜናዎች እያሳዩ ያሉት

ተቋም ላይ በቴራን ያለ ነው። የዛ ተመራማሪ ዶክተር አባስ አዝላን ይባላሉ። ሲናገሩ ኢዝራኤል ከዚህ ቀደም በጋዛም በሊባኖስም የተኩስ አቁም ስምምነት ተብሎ ያንን ነገር ለመተግበር የሄደችበት ስልትን አሁንም የኢራን መንግስት አያም ነውም የሚል ትንተና ሰጥተዋል። ቴራን ለዛ ነው የኢራን መንግሥት ኦፊሻልስ በግልጽ መጥተው ኮንፈርም እያደረጉ ያይደሉት፣ በማለት በግልጽ ይናገራሉ። ኢፍ ኢን ዚስ ታይም ወጥተው በሚዲያ ላይ ኮንፈርም አላረጉም ኦፊሻልስ። ምክንያቱም አልተማመኑም ነው። በአሜሪካም በእስራኤልም እምነት አጥተዋል ነው። ስለዚህ ዘር ኢዝ ኖ ቫዮሌሽን አይ ቲንክ ኢራን ዊል አድሀር ቱ ዘ ሲዝ ፋየር በሚል አዝላኒ ተናግረዋል። አዝላኒ ከዚህ ጋር ተያይዞ ሲናገሩ ዚስ ዋር ዋዝ ብትዊን ኢራን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

ዋነኛው ዓላማ መንግስት መቀየርም ጭምር ነው። ማለት ሪጂም ቼንጅ ያለበት። ስለዚህ ሁለቱ ነገሮች ገና አልተሳኩም። ነጥቡ ዛ ጋር ያኛው በአቶሚኩም በኢነርጂ ማብላያውም ጥርጥር አላቸው ገና ያላለቀ ነገር። እንደገናም ደግሞ እየተሰማ ያለስ ዜናዎች አሉ። የሩሲያ መንግስት የኢራንን መንግስት እያገዘ ነው ያለው የኒክሌር ኃይል እንዲኖራቸው ለማድረግ ሶ በማሸሽ ለምሳሌ የጦር መሳሪያዎቹን በማሸሽ ማብላያ ተቋማቱን በማሸሽ የሩሲያ ሰላዮች አግዘዋቸዋል። እየተሰማ ያለው ነገር ማለት ነው። ከጀርባ ያለው ቁማር ነው። ሲስ ፋየር ሲደረግ ወይም የተኩስ አቁም ስምምነቱ ሲደረግ ከጀርባ የታሰበው ነገር ምንድነው ነው? አራት ነገሮች ስላሉ አንደኛው እንዳልኳችሁ ነው። ግባቸውን አልጨረሱም። ግባቸውን ገና አልጨረሱም። ስለዚህ ሪጅም ቼንጅ ወይ መንግስት መቀየር የአሜሪካም የእስራኤልም የተነሱበት ነው። ስለዚህ ይሄን ሳያደርጉ ተኩስ አቁም እንዴት ሊደረግ ይችላል የሚል ነው። በሁለተኛ ደረጃ በሩሲያ በኢራን ውስጥ እያደረገች ያለችውን ቁማር ጌም ብለው እነሱ የሚሉትን ነገሮች ነቅተናል። ትላንትና ጦርነቱን በሚያደርጉበት ሰዓት በግልጽ የሩሲያ ሰላዮች የሩሲያ መንግስት እገዛ አድርገው ነው ኢራኖቹ የደበደቡት የሚል መረጃ ወጥተዋል። ስለዚህ ሁለተኛው ከጀርባ የሩሲያን ነገር እስኪያጣሩ ድረስ ሲስፋየር የሚባለው ነገር ያስፈልጋቸዋል። አካሄዱ ግራ ገብቷቸዋል። አሁን ባለበት የኢራን ድፍረቷ ሄዳ መደብደቧ የአሜሪካን ወታደራዊ ማዕከላት ግራ ትጋብተዋል። ይሄ ትልቁን ቦታ ይይዛል ማለት ነው። ስለዚህ ከዚህ ጋር ተያይዞ የሚነሳው ነገር ምንድነው? ተንታኙ ሲናገሩ ዊ ሶው ዳሜጅ ኢንፍሊክትድ አገንስት ኢራንያን ኒኩሌር ፋሲሊቲስ በት ዘ ካንትሪ ኒኩላር ፕሮግራም ኢዝ ኖ ጀስት አባውት ዞስ ፋሲሊቲስ ኤንድ ኢኩፕመንት። እኒህ ተመራማሪ ሲናገሩ የስ የኢራን ማበላያ ተቋማት ሲመቱ አይተናል ተመትተዋልም። ነገር ግን የኢራን ኒኩሌር ፕሮግራም ከእነዚህ ተቋማት ጋር ብቻ የሚያያዝ አይደለም። ኢቭን እየወጣ ያሉ መረጃዎች መካከል አንዱ ምንድን ነው? የኒውክሌር ማብላያዋን ሩሲያ እየጨረሰችላት ነው። ኢቭን ሩሲያ ውስጥ እያለቀ ያለ ፈርስት ፌዝና በተለይ እስከ ሠርድ ፌዝ ያሉ ሩሲያ ውስጥ እያለቀ ያለ ነገር አላት ኢራን እየተባለ እየተነገረ ነው። ስለዚህ አሁን ሲስፋየሩ ለምን ይጠቅማቸዋል? ይሄን ነገር ማጣራት መቻል አለባቸው። ግባችንን አሳክትነዋል አላሳካ ነው አንደኛ፣ ሁለተኛ ሩሲያ ያለችበት አሁን እየሰራች ያለችው ነገር፣ አዳዲስ እየወጡ ያሉላቸው የስለላ መረጃዎች አሉ። እሱ ነገር ተረጋግቶ እስካዩ ድረስ መጠበቅ አለባቸው። ያን ሲያረጋግጡ ኢራን ሪሎኬትድ ኢትስ ኒኩላር ማቴሪያል ቱ ሰኪርድ ፕሌስ አሉ ተመራማሪ። ኢራን የኒኩሌር ማቴሪያሎቿን ወደ ሰኪርድ ወደሆነ ቦታ አዛውራለች እጅግ በጣም ሰኪዩርድ እና ጥንቃቄ በሚደረግበት ቦታ አዛውራለች። ምናልባትም በሩሲያ እጅ ሊሆን ይችላል ያለው ኢት ኢዝ ኖውሃው ኤንድ ኖውሌጅ አር ኢንታክት። ኖውሃውና እውቀቱ ከዚህ ጋ የተያዘ ነው፣ የተዘዋወረው ማለት ነው። ሁሉም ምስጢሮ ያለው እዛ ውስጥ ነው። ስለዚህ ኢራኒያን ሚሳይል ካፓቢሊቲስ ዌር ኖት ዲስትሮይድ ማለት ነው። እስካሁን አቅሟ ዲስትሮይ አልተደረገም ስለዚህ የተኩስ አቁም ስምምነት የሚያስፈልጋቸው ዋነኛው ነገር ከዚህ ጋር ይያያዛል። ሁለተኛው ነገር አዝላኒ ዶክተር አዝላኒ ሲናገሩ ሚኒንግፉል ኔጎሼሽን ዊዝ ዩኤስ ካናት ቴክ ፕሌስ ኢን ደ ሾርት ተርም፣ በአጭር ጊዜ ሚኒንግፉል የሆነ ስምምነት ከአሜሪካ ጋር ሊደረግ አይችልም። እምነት ጠፍተዋል። ትራምፕን ሊያምኗቸው አይችሉም። ቦዝ ዩኤስ ኤንድ ኢዝራኤል አታክድ ኢራን ዋይል ኒኩሬት ቶክስ ዌር ጎይን ን ስለዚህ የኒኩሌር ስምምነቱ ይደረግ ያለ አሜሪካም ኢራንም እስራኤልም ኢራንን አጥቅተዋል ስለዚህ ኢራን ልትስማማ አትችልም አልተስማማችም እየተባለ የተነገረ ያለበት ዋነኛው ሲክሪት ከዚህ ጋር ስለዚህ ጥርጣሬ አለ ማለት ውድ ቤተሰቦች ጥርጣሬ አለ አለመተማመን ይታያል በመካከላቸው ስለዚህ እነዚህ ነገሮች በሲስፋየሩ ላይ በጣም ብዙ አደጋ እንደ ጋርጡ እየተነገረ ይገኛል እንግዲህ በትራምፕ መሰረት የ12 ቀናት ጦርነት በሚል በታሪክ ውስጥ እንዲመዘገብ በማድረግ የተኩስ አቁም ስምምነት እንዲኖር አድርጋለው የሚል ነው። ትራምፕ እንግዲህ በሶሻል ሚዲያቸው ላይ የቶታል ሲዝ ፋየር እንዲኖር ለማድረግ ሙሉ ለሙሉ ተኩስ አቁም እንዲኖር በማድረግ በጣም ያላቸውን ሀሳብ ሲገልጹ ነበር። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እስራኤል ብታደርግ እንግዲህ ጥቃቷን እሷም ካቆመች እኔም ማቆማለው ብለው እንደነበረ ይታወቃል። እስካሁን እንግዲህ በቴሄራን በብዙ መልኩ የእስራኤል መንግስት በኢራን ሕዝብ ላይ የሚደርሰውን ህገ ወጥ ጥቃት እስካላቆመ ድረስ ቴሄራን እኛም አናቆም የሚል ስለዚህ ጦርነታችንን አንቀጥልም፣ ኢራን በጣም ትፈልጋለች ማቆም ማለት ነው። አሜሪካና እስራኤል ደግሞ ያልጨረሱት የቤት ስራ አለ ማለት ነው። ሁለቱም ምክንያቶች ነግሬያቸዋለሁ። ከዚህ ጋር ተያይዞ እንግዲህ የተኩስ አቁም ስምምነት ትራምፕ እንዳስቀመጡ ከተጠናቀቀ ለአካባቢ ሁኑ ለዓለም መልካም ዜና ይሆናል። ልክ ነው። ነገር ግን በመካከለኛው ምስራቅ ያለ ሁኔታ የተረጋጋ አይደለም፣ እና የረጅም ጊዜ ተወላዎች ለውጦች ምን ያህል ጎጂ ጉዳይ ይዘው ሊመጡ እንደሚችሉም ግልጽ ሆኖ አይታይም። የእስራኤል እና የአሜሪካ ኢራን በቦምብ ላይ ያደረጉት ጥቃት ኢራን የኑክሌር ቁሳቁሶችን የባበል ጸግ አቅሟን አቀዛቅጾታል። ልክ ነው። ነገር ግን ቴራን ወደ ቦምብ የአቶሚክ ቦምቡን ለመስራት ያላት ኢንቴንሽንና አቅም ግን እስካሁን አለ ቀጥሏል ነው። ስለዚህ የቤት ስራችንን አልጨረስንም የሚለው እዚህ ጋር እየተነገረ ይገኛል። የትራምፕ ተመልክቶ አናውንስመንታቸውን ተመልክቶ ሂ ፕሪፓር ቱ ዲፓርት ኦን ቲዩዝዴይ ፎር ኔቶ ሰሚት፣ እንደሚታወቀው ወደ ኔዘርላንድስ ዛሬ ትራምፕ ይንቀሳቀሳል። ይሄ ባለበት ሁኔታ ላይ የኔቶ ስብሰባው ላይ እንግዲህ ካሉት 32 ሀገራት አንድ የትራምፕ ሰውዬ ጩኸትና የእሱ ነገር ነው አሁን ስብሰባው ላይ በዛ ደረጃ ላይ የሚመራው። አሁንም ቢሆን እንግዲህ ይሄ ሰው የኖቤል ሰላም ሽልማት ይገባኛል ብሎ የሚያምን ሰው ነው። ያን ሲል በፍጹም ሊያፍር አይችልም። ፕሬዚዳንት ትራምፕ እንደሚታወቀው በግልጽ የሚያደርገው አሁን የ12 ቀን ጦርነት ፈጽሜያለው የሚለውን ነገር ለመስጠት ያረገው ትግል እንዳለበት ይታያል። ስለዚህ ሶስተኛው የተኩስ አቁም ስምምነት ፍላጎት የትራምፕ ምንድን ነው? በኔቶ ላይ ሲገኝ የሰላም አለቃ ነኝ የሚለውን ነገር ለማሳየትና በተለይም የኖቤል ሰላም ተሸላሚ መሆን ያለውን ፍላጎት ተመልክቶ ጦርነትን በ12 ቀን አስቁም ያለው የሚለው ሪፖርት ለማምጣት በከፍተኛ ካለው ጉጉት እንጂ እስራኤል ተስማምታ እንዳልሆነ እየተነገረ ይገኛል። ምክንያቱም የእስራኤል ሰውየው ከስልጣን በሌለበት ሰዓት ላይም እስራኤል ትቀጥላለች ያለባትን ስጋቴ ብላ የምትለው ነገር ተራግፎ እስኪያልቅልኝ ድረስ ጦርነቱ አይቆምም ነው የእስራኤል እንግዲህ ከትራምፕ ኢናዘር ሶሻል ሚዲያ ፖስቲንግ ሳይት ታት ኢዝራኤል ኤንድ ኢራን ኬም ቱ ሚ ኦልሞስት ሳይመልትነስሊ ኤንድ ሳይት ፒስ። ኢራንም እስራኤልም በአንዴ እኔ ጋር መተው ሰላም ብለዋል። ሰላም ነው የምንፈልገው አሉኝ። ይዋሻል። ሰውየው በጣም ነው የሚዋሸው። ይሄ ነገር አሁን ታዩታላችሁ። ቀጥሎ ሲወጣ ኖ ራሱ ትራምፕ ነው ደውሎ እንደዛ ያለን ሊሉ ነው የሚችሉት። ምክንያቱም ይሄንን ነገር የሚልበት ዋነኛው ምክንያት ምንድን ነው? የአቅሙን ማለትም የእሱ እኔ ጠንካራ የሰላም ሰው መሆኔንና ማደራደር እንደምችል እንደገናም ደግሞ ኢራን ላደረገችኝ አሜሪካ ላይ ላደረገችው ድብደባ አጸፋ የምት ባለመስጠቴ የሰላም ሰው ነኝ የሚለውን ነገር ለማሳየት እንደሆነ በትክክል ይታያል። ትራምፕ አክለውም ከጽድቅና ከእውነት መንገድ ከወጡ ብዙ የሚያተርፏቸው ነገሮች ብዙ ከሚያተርፏቸው ይልቅ ብዙ ያጣል በሚል ተናግረው እንደነበረ ይታወቃል። ስለዚህ እስራኤልና የኢራን የወደፊት እጣ ያልተገደበና በታላቅ ቃል ኪዳን የተሞላ መሆን አለበት ሁሎ ብሎ ጋድ ብለስ ዩ ቦዝ ሲል እንደነበረ ይታወቃል። እና ይሄ ፌክ ነው ፌክ ነው። ሰውዬው ለራሱ በተለይ አሁን በኔቶ ስብሰባ ላይ የሰላም አለቃ ነኝ የሚለው ሪፖርት ይዞ ለመቅረብ ነገ፣ ዛሬ ኔቶ ልሄድ፣ ትላንትና ጦርነቱን አድርጎ ቢሆን የሚያመጣው ነገር ዲስትራክሽን እንደሆነ ያውቀዋል። ስብሰባውንም በድል መወጣት አይችልም። ስለዚህ ከስብሰባው በኋላ ምንም ነገር ለማድረግ፣ ለማቀድ፣ ለማሰብ ፍላጎት ይዞ ይሄን ነገር እንዳደረገ በሶስተኛ ደረጃ እንመለከታለን ማለት ነው። ስለዚህ ምንድን ነው? ኢራን ያላትን ግልጽ አቋም ደጋግማ እያወጣች ትገኛለች። ሰላም ፈልጋለሁ፣ ግን ነገር ግን እስራኤል የፈለገችውን ነገር ሰርታ ስላልጨረሰች ነው አሁንም ድብደባ ቀጥሎብኛል። ስለዚህ ድብደባ እየተደረገ ሰላም ላመጣ አልችልም ነው። እስራኤል ደግሞ ስጋት አላት፣ የረጅም ጊዜ ስጋት አላት። ኢራን ልታወድመኝ፣ ልታጠፋኝ ነው። ከምድረገጽ እስራኤል የሚባል አይኖርም። አቶሚክ ቦምብ በእጇ ላይ ቢገባ የመጀመሪያ የምትበቀለው እስራኤልን ነው። እስራኤልም ደግሞ በዛ በቀል ኢራን ላይ አቶሚክ ትለቃለች። እኚህ ነገሮች ተያይዘን እንተላለቃለን። ስለዚህ አሁን ጠላት ሳይቀድመኝ ልቅደመው የሚል አይነት ስትራቴጂ ከእስራኤል እንዳለ እናያለን። እና ትራምፕ ለዚህ ጉዳይ ጨምሮ ሲናገር ምን አለ? ስ ስ ዋር ኩድ ሃ ጋን ፎር የርስ ለአመታት የሚሄድ የሚችል የነበረ ጦርነት ነው ይሄ ጦርነት ን ዲስትሮይድ ኢንታይር ሚድል ኢስት በት ዲድ ኖት ንድ ኔቨር ዊል ይሄ ጦርነት የኢራን እና የእስራኤል ጦርነት ለዓመታት ሊሄድ የሚችል ጦርነት ነው። መካከለኛ ምስራቅንም ሊያወድም የሚችል ነው። ነገር ግን እኔ ያለው ይሄ አይደረግም አይነት በሚል ገልጸውታል። እንግዲህ ዋይት ሃውስ የትራምፕን ማስታወቂያ ፕሬዝዳንት ቆይኮፍያ ሶ ይሄ በተኩስ አቁም ስምምነቱ ላይ ካሉ ቁማሮች መካከል አንዱ የራሱ የፕሬዝዳንት ትራምፕ ቀጣይ አካሄድ ነው። ለሰላም ስምምነት ሲል በኔቶ ላይ ሪፖርት አድርጎ እኔ የሰላም ሰው ነኝ የሚለውን ነገር ለማስጨብጨብ የሚሄደው አካሄድ እንደሆነ እየተሰማ ይገኛል። ነገር ግን የሰላም ስምምነቱ ብዙም ሳይቆይ መልሶ ደፍርሷል። ሰውየውም አሁን ያለው የሚሄደው ዛሬ ወደ ኔቶ ነው። ስለዚህም ዛሬም ነገም ይሄ ጦርነት እየቀጠለ ይሄዳል። በስልክ ብቻ ሰላም አድርጉ፣ ሰላም አድርጉ አይሰራም። ሁለቱም ተጠራጥረው የሚኖሩ አካላት ናቸው። በጣም የሚያሳዝን ነው። ይሄ ባለበት ደረጃ በአራተኛ ሁኔታ የተቀመጠው ዋነኛው ነገር ምንድነው? እስራኤል በጣም ብዙ በጦርነቱ ላይ ለምሳሌ መከላከያ አቅሟ እንደ አይረንዶም ያለው ሌሎቹም ማቴሪያሎች አቀዎቿ በሰሞኑ ጥቃቶች በጠቅላላ መከላከል በጣም ቢዚ ሆነው ነው ያሉት። ስለዚህ ትንሽ የመረጋጋያ ሰዓትም እስራኤል ትፈልጋለች በሚል እየተነገረ ይገኛል። ስለዚህ በአራተኛ ደረጃ የተኩስ አቁም ስምምነቱ አየር ስቦ ተመልሶ ለመምጣት እየታሰበ ነው እንጂ ዋነኛው ዓላማው የኢራንን መንግስት ማውደም፣ የኢራን ኒውክሌር ጦር መሳሪያ አቅም ዜሮ ደረጃ መድረሱን ማረጋገጥ ነው። ይህን ነገር ደግሞ እስካሁን ሊያረጋግጡ ስላልቻሉ ጦርነቱ በአጭሩ የሚቆም ሳይሆን የሚራዘም ሊሆን እንደሚችል እየተነገረ ያለው ነገር አየሩን እንደሞላው መጠቆም ወዳለው ወደ በኋላም አካባቢ አፕዴት አደርጋችኋለሁ። ከጦርነት ጀርባ ቁማር አለ። ሁል ጊዜ ነገሮች ታስበው ታቅደው የሚደረጉ ናቸው። ስለዚህ በህልም የሚደረግ አይደለም። ታስበው ታቅደው ነው የሚደረጉት። ነገር ግን ስሜታዊነት የበላይነት ይዞ የሚመራ መሆኑን ግን አንዘነጋም። ስለ ተከታተላችሁኝ እግዚአብሔር ያክብርልኝ ማለት እወዳለሁ። ለአለማችን የክርስቶስ ሰላም ይድረሳት። የክርስቶስ ሰላም ስለሌለ ምድር በዚህ በምታዩት ከኦሱስ ገብታለች። እግዚአብሔር ይሄን ምህረት ለምድራችን እንዲያደርግልን ፈጽሞ ሰላም እንዲሆን እኛም እንመኛለን። በኢራንም በእስራኤልም መካከል ፍጹም ሰላም እንዲወርድ እንመኛለን፣ እንጸልያለን። ነገር ግን አሁን ያለው የጎግ ማጎግ ጦርነት ለኛ የዘመን ፍጻሜ ምልክት እንዲሆነን ስለሆነ ነቅተን ዘመን ፍጻሜ ውስጥ እንዳለን ክርስቲያኖች ነቅተን እየጸለይን ለመጋን መዘጋጀት ያስፈልገናል። መጽሐፍ ቅዱስ እንደሚለው እናንተ ግን ንቁ፣ የሌሊት ሰዎች አይደላችሁም፣ የቀን ናችሁ። የሌሊት ሰዎች በሌሊት ይጨፍራሉ፣ ይጠጣሉ አለ አንደኛ ተሰሎንቄ ምዕራፍ አምስት ላይ። እናንተ ግን የብርሃን ልጆች ስለሆናችሁ ሁልጊዜ እንደ ብርሃን ተዘጋጁ፣ በመጠን ኑሩ ብሎ ጌታ የነገረንን ነገር መስማት መልካም ነው። የሚለው ምርጫ ማካፈል እፈልጋለሁ። እውቀት ታላቁ እግዚአብሔርን ታከብራለች።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 ቀጠሮ ለማስያዝ በ0994 05 0209 ይደውሉልን ዲኤም ሪል ስቴት።